ሰላም ጤና ይስጥልኝ። የጃኖ ሚዲያ ቤተሰቦች እንደምናላችሁ። ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ አንድ እህቴ ከጠየቀችኝ ጥያቄ በመነሳት እዚህ ጉዳይ ላይ ሁላችሁም ግንዛቤው ሊኖራችሁ ስለሚገባ ይህን ሀሳብ ላጋራችሁ እና የራሴን ያሉትን እውነታዎች ልነግራችሁ መጥቻለሁ የእህቴ ጥያቄ ምን ነበር ከወንድ ጋር ግንኙነት አድርጌ አላውቅም ድንግል እንደሆንኩ ነው እኔ የማውቀው ነገር ግን ለፍቅረኛ ድንግል እንደሆንኩ ነገርኩትኝ በኋላ ትዳር መስረተን ተጋብተን ግንኙነት ስና ደርግ በግንኙነት ጊዜ ምንም አይነት ደም አልፈሰሰኝም። በዚህ የተነሳ ድንግል አይደለሽም ማለት ነው አታለሽ ነው እያለኝ እጅግ በጣም ከፍተኛ ችግር ውስጥ ገብቻለሁ። እኔ ከወንድ ጋር ምንም ግንኙነት አድርጌ አላውቅም። ድንግልናዬ በምን ምክንያት ጠፋ? ለምንድን ነው መጀመሪያ ግንኙነት ሳደርግ እንደ ድንግል ሴት ደም ያልፈሰሰኝ? ምንድን ነው ምክንያቱ የሚል በጣም ግራ ገብቶኛል የሚል አይነት ጥያቄ ነበር የጠየቀችኝ በነገራት ላይ ከዚህ ጉዳይ ጋር ተያይዞ ይሄ ስለ ሴት ልጅ የድንግልና አይነቶች ስለ እንዲህ ጉዳይ ከዚህ ቀደም የሰራውላችሁ ቪዲዮ ነበሩ። እነሱን ብትመለከቱ ይብለጥ ግልጽ ይሆንላችኋል። ዛሬ ግን ከዚህ ጉዳይ ጋር ተያይዞ እንግዲህ ግንዛቤው እንዲኖራችሁ ያሉትን እውነታዎች ልነግራችሁ መጥቻለሁ። እህቴ ይሄ ጉዳይ የነገረችኝ እህቴ ምንድን ነው የገጠማት፣ እንደዚህ አይነት ነገር ሊያጋጥም ይችላሉ። ሴት ልጅ ድንግል መሆኗን እንዴት ማወቅ እንችላለን? የድንግልና አይነቶች ምንድን ናቸው? ራሱ ድንግልና የምንለውስ ምንድን ነው የሚሉትን ነገሮች ግልጽ አርጌ ነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናል አዲስ ከሆናችሁ ሰብስክራይብ በማረግ የደወል ምልክቷንን በመጫን ቤተሰብ ሁኑ። ይህን መረጃ ላይክና ሼር አርጋችሁ ደግሞ ሌሎችም ጋር ደርሶ ይሄ ግንዛቤ እንዲኖራቸው እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። እስቲ በነገራችን ላይ አሁን ድንግልና እንደ ባህሉ እንደ እምነቱ ትርጓሜው ይለያያል፣ ነገር ግን አብዛኛውን የማህበረሰብ ክፍል በዋናነት የተስማማበት አንድ ነገር ምንድን ነው? ድንግል ሴት ማለት ለመጀመሪያ ጊዜ ከወንድ ጋር ግንኙነት ስታደርግ ደም የሚፈሳት ማለት ነው። ይሄ አብዛኛውን የማህበረሰብ ክፍል የተስማማበት ነገር ግን እውነታ ቢኖረውም ግን ደግሞ ሁሌ እንደዛ ይሆናል ማለት አይደለም። ድንግል ሴት ማለት ለመጀመሪያ ጊዜ ግንኙነት ስታደርግ ደም የሚፈሳት ሴት ማለት አይደለም። ይሄ አሁን አብዛኛውን የማህበረሰብ ክፍል የተስማማበትና የሚጠብቀው ነገር ነው። በነገራችን ላይ እዚች አሁን ባለ ታሪኳ የነገረች የነገረችን ልጅ ላይም የተፈጠረው ይሄ ነው። ወንድዬው አይምሮ ውስጥ ያለው ምንድን ነው? ድንግል ከሆነች ለመጀመሪያ ግንኙነት ስናደርግ ደም ሊፈሳት ይገባል ብሎ እምነት አለው። በኋላ ሲያደርጉ ይሄ ነገር አልተፈጠረም፣ ስለዚህ ድንግል አይደለሽም በሚል እንደዚህ አይነት ችግሮች ውስጥ ገቡ። ስለዚህ ይሄ እንደ ማህበረሰብ የተስማማንበት ነገር ግን ልክ ያልሆነ አመለካከት ነው። አሁን አንድ ሴት ድንግልናት ድንግል አይደለችም የምንለው ደም ስለ ስላልፈሰሳ ስላልፈሰሳት አይደለም። አንድ ሴት ከወንድ ጋር ግንኙነት ካላደረገች ያቺ ሴት ድንግል ናት። ለምንድን ነው ይሄን ምላችሁ? ስለ ድንግልና አሁን ይሄ ድንግልና የምንለው በሴት ልጅ ብልት ውስጥ ልክ ቀጭን እንደ ስጋ አይነት የለበሰ የተሸፈነ ፓርት አለ። ያቺ ናት። አሁን ግንኙነት ላይ ግንኙነት በሚደረግበት ጊዜ ያቺ የተሸፈነችው ስስ ስጋ የምትመስል ነገር እሱ በሚቀደድበት ጊዜ እነዛ ቲሹዎቹ መስሎቹ በሚላቀቁ

ክብረ ንጽህና እንለዋለን። ነገር ግን ይሄ በተፈጥሮ ምክንያት ያቺ ሴት በኑሮ ውደት ውስጥ በምታደርጋቸው ነገሮች ወይ ይሄ ስስ የተሸፈነው ስጋ ሊለጠጥ ይችላል ወይ ደግሞ ሊሰፋ ይችላል። የተለያዩ ነገሮች ሊደርሱበት ይችላል። ወይም ደግሞ በተፈጥሮ ይሄ የተሸፈነ ስጋ አንድ ሴት ላይኖራት ይችላል። ይሄ ማለት ምንድን ነው? ልጅቷ ድንግልናት ከወንድ ጋር ግንኙነት አላደረገችም። ግን በተለያየ ምክንያቶች ይሄ ነገር ላይኖር ይችላል። ለምሳሌ ከስፖርት አንጻር ብናየው አሁን አንድ ድንግል ሴት በተደጋጋሚ ሳይክል የምትነዳ ከሆነ ፈረስ የምትጋልብ ከሆነ እንደዚህ አይነት እንቅስቃሴዎች ብዙ ጊዜ የሴት ልጅ ክብረ ንጽህናን ያጠፋሉ። ወይንም ደግሞ ይሄ የተሸፈነ ስጋ ፓርት ያልኳችሁ ያህ የተለጠጠ ይሄድና በኋላ ግንኙነት ስታደርግ ምንም አይነት ደም ላይፈሳት ይችላል። ይሄ ማለት ድንግል ናት፣ ግን ይሄ ፓርት ስለሌለ፣ እንደዚህ አይነት ነገሮች ሊፈጠር ይችላሉ። በስራ ጫና ሊፈጠር ይችላል። በተፈጥሮ ደግሞ እንዳልኳችሁ ይሄ ፓርት ላይኖር ይችላል። ስለዚህ ዋና እንድትይዙ መፈልገው ድንግልናት፣ ድንግል አይደለችም የሚለው የሚወሰነው ስለ ደማች ስላልደማች አይደለም። ይሄንን ነገር እጅግ በጣም ሁላችሁም ማወቅ አለባችሁ። ታዲያ እንዴት ነው አንድ ሴት ድንግል እንደሆነች ማወቅ የምንችለው ካላችሁ፣ አንደኛው ነገር ሴቷን ማመን። እንግዲህ ያለውን እውነታ ነው የምነግራችሁ። አንደኛውና ዋነኛው ሴቷን ማመንና ማመን ነው ያለባችሁ፣ በተለይ የምትዋደዱ ፍቅረኛሞች ከሆናችሁ ወንድየው ሴቷን ማመን መቻል አለበት። አሁን እቺ ሴት እየነገረችው ነገር ግን ሊያምናት አልቻለም። በመሀላችሁ ደግሞ መተማመን ከሌለ ምንም ዋጋ የለውም። ፍቅርም ትዳርም ከመተማመን ነው የሚጀምረው። ስለዚህ ይሄ ግንዛቤ ሊኖራችሁ ይገባል። ግዴታ ደማሽ አልደማሽ መባባል ውስጥ መግባት የለባችሁም። ሴቷ ድንግል ነኝ ካለች ድንግልናት ማመን ነው። ከዛ ውጭ የተወሰኑ በግንኙነት ጊዜ የምታውቋቸው ነገሮች ሊኖሩ ይችላሉ። የብልት መጥበቡ ሊሆን ይችላል። የህመም ስሜት ማሰማቱ ሊኖር ይችላል። የተወሰኑ ነገሮች ሊኖሩ ይችላሉ። ዋናው ነገር ግን ይሄ እሷን ከማመን ጋር ተያይዞ ያሉ ነው። አብዛኛውን ሴት ላይ ይሄ ሽፋኑ ስለሚኖር መድማቱ ሊኖር ይችላል። ነገር ግን እንዳልኳችሁ በተፈጥሮም የማይኖርበት ጊዜ አለ። በአካል ብቃት እንቅስቃሴዎች፣ የፈረስ ሳይክል፣ እንደ ካራቴ ያሉ ግርሚ ለጥጡ ኤክሰርሳይሶችን እንደዚህ አይነት ነገሮችን በመስራት የአንድ ሴት ድንግልና ሊጠፋ ይችላል። ስለዚህ ይሄንን ነገር በደንብ ማወቅ መቻል ይኖርባቸዋል። ይሄን ታሪክ የነገርሽኝ ምህቴ በተለይ በተለይ ወንዶች ብዙ ጊዜ እንደዚህ አይነት ችግር በትዳር ውስጥ ይፈጠራል። ድንግል ነኝ ብለሽኛል፣ ነበር የታል ደግሞ የታል፣ እንደዚህ የምትባባሉ ወንዶች አላችሁና ይሄን ግንዛቤ በአይምሯችሁ ስር ልታሳድሩ ይገባል። በዚህ የተነሳ ትዳርን እስከ ማፍረስ ዋሽተሽኛል አታለ ለሽኛል እስከ መባባል ደረጃ መድረስ የለበትም። በእርግጥ አንዳንድ ጊዜ አንዳንድ ሴቶች ሆን ብለው ድንግል ሳይሆኑ ነኝ እያሉ እንደዚህ አይነት ነገር ሊያደርጉ ይችላሉ። ይሄ ግን ሁሉም ሴት ላይ የሚፈጠር እና ሁሉም ሴቶች እንደዛ ያደርጋሉ ማለት አይደለም። በመጀመሪያ እንዳልኳችሁ በመካከላችሁ ከፍተኛ መተማመን መኖር መቻል ይኖርበታል። ትዳርም ፍቅርም ከመተማመን የሚጀምር ስለሆነ ይሄን ማወቅ አለባችሁ። ሴቷን ማመን መቻል አለባችሁ። በግንኙነት ጊዜ እንደዚህ ፊዚካሊ የምታዩቸው አንዳንድ እንዳልኳችሁ ከሕመሙ ጋር ከተለያዩ ነገሮች ጋር አይታችሁ የተወሰነ ለጥበብ የምትይዙበት ነገር ሊኖር ይችላል። ከዛ ባለፈ ግን ደማሽ አልደማሽ መባባሉ በፍጹም የሌለ እውነት ያልሆነ ሊከሰት የሚችልም የማይችልም ነገር ስለሆነ በዚህ ጉዳይ ይህን ግንዛቤ ሊኖራችሁ ይገባል ማለት ነው። ዶክተር ዮናስ ነበሩ። ይህን ሀሳብ ላይክና ሼር አድርጉና ደግሞ ሌሎችም ጋር እንዲደርስ ይሄ ግንዛቤ እንዲኖራቸው አድርጉ ለቤት አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ሁሌም ጠቃሚ አስተማሪ ሆኑ ሀሳቦችን በዚህ ቻናል ላይ እንማማራለን ሰብስክራይብ ብታደርጉ ብዙ ትጠቀማላችሁ አዳዲስ መረጃዎችን ስለቅ ደግሞ ቶሎ እንዲደርሳችሁ የደውል ምልክቷን ኦል የሚለው ላይ ብታደርጉት መልካም ነው የዛሬን በዚሁ በቃው በቀጣይ ቀን ደግሞ ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ደግም የምንገናኝ ይሆናል እስከዛው በያላችሁበት መልካም ጊዜ